ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቀን ሰባት ጊዜ መጸለይ አለብን። ነገር ግን የትኞቹን የጸሎት ክፍሎች መጸለይ እንዳለብን ይሄ ማለትም ስለ ስርዓተ ጸሎት ወይም ስለ ሰባቱ የጸሎት ጊዜያት በሚመለክ ለፈጣሪው ስርዓተ አምልኮት ወይም ምስጋና ውዳሴ የሚያቀርብበት ለሱም ደግሞ ከእግዚአብሔር ዘንድ ልመና የሚጠይቅበት ሰባት የጸሎት ጊዜያት እንዳሉ። ሰው መቼስ ፈጣሪውን ለማመስገን ብዙና ትልቅ እውቀት አይጠይቅም። ትልቁ ነገር ጽኑ የሆነ እምነት ኑሮት ሃይማኖት ደግሞ ፍኖተ እግዚአብሔር ወይም ደግሞ እግዚአብሔር እና እኛ የምንገናኝበት የጉዞ መስመር ስለሆነ፣ የግንኙነት መስመር ስለሆነ ሰው ሀለወተ እግዚአብሔርን ካመነ እሱን ማምለክ እሱን አምላክ ብሎ ማመን እንዳለበት ካመነ በቂ ነው። በዚህ የእምነት ጉዞ ውስጥ ቅድም እንዳልነው በ24 ሰዓታት ውስጥ ሰባት ጊዜ የምንጸልየው ጸሎት አባታችን ሆይ በሰማይ የምትኖር ብለን የምናቀርበው አጭር ጸሎትም ቢሆን ለሁሉም የማይከብድ ግን ከባድ የሆነ የጸሎቶች ሁሉ መደምደሚያ ወይም ቁንጮ የሆነ ምስጋና እሱ ራሱ እሱ ራሱ ይህን ብለን እንድንጸልይ ለሁላችንም በራሱ መለኮታዊ ቃል ያስተላለፈው ትምህርት ስለሆነ ይህም ራሱ ከባድ ጸሎት ነው። ትልቁ ነገር ከልብ ሆኖ የመጸለይ አፋዊ አንደበታዊ ውጫዊ ያልሆነ ኅሊናዊና ውስጣዊ የሆነ ጸሎት አድርገን በእምነት እግዚአብሔር ይሰማናል፣ ያይናል፣ ይመለከተናል ብለን እምነት ኑሮን ከጸለይን ከዚህ በላይ የዳዊት ጸሎት መዶሻ ትልቅ ጋሻ ትልቅ መከታ ትልቅ አቅም ነው ለክርስቲያን። በአማርኛም ጸለይ ነው፣ በግዝም ጸለይ ነው። መቶ ሀምሳ ዳዊት እኮ ጸልዮ የሚውል ጸሎተኛ አለ። መቶ ሀምሳውን ዳዊት በቀን ይጨርሳል። እንግዲህ ይህ ሰው ፍጹም ጊዜውን ለጸሎት እና ለምግባር ያዋለ ሰው ነው እና መቶ ሀምሳ ዳዊት በአንድ ቀን ሊዘልቅ ይችላል። ስለዚህ የእያንዳንዱ ቀን ጸሎት ሰላሳ ሰላሳ የዳዊት መዝሙር አለ። የሰኞ ሰላሳ ነው። የማክሰኞ ሰላሳ ነው። የሮብ ሀያ ነው መዝሙሩ ማለት ነው። የሐሙስ ሰላሳ ነው። የአርብ ሀያ ነው። የቅዳሜም ሀያም ነው። እሑድ ደግሞ ሙሴ የጸለየውን ጸሎት፣ አስራ አምስቱን መዝሙረ ነቢያት ወይም ደግሞ ትንቢተ ነቢያት እንጸለያለን። የሰሎሞን የምሳሌ መዝሙር ወይም ደግሞ ምስጋና ማህሌተ የሰሎሞንም የሚባል አለ። እሱንም ከዳዊቱ ጋር አብሮ ተያይዞ የተጻፈ ስለሆነ በዕለተ ቅዳሜም ልንጸልየው እንችላለን፣ እሑድም ጭምር ልንጸልየው እንችላለን። እነዚህ ደግሞ አምስቱ መዝሙሮች ናቸው። ረዥም ነው፣ ትልቅ ሚስጢር ያለው በውስጡ ጠቃሚ ጸሎት ነው። ሌሎቹ ውዳሴ ማርያም የማይቀር ጸሎት ነው። የሰባቱን ቀን መጸለይ፣ አንቀጸ ብርሃን በየቀኑ መጸለይ እንዳለብን ካልቻልን የየቀኑ ውዳሴ ማርያም ደግመን አንቀጸ ብርሃን ብለን ውዳሴ የወድስዋ ብለን ወበሳድስ ብለን የቤላ መላክ ብለን እንጨርሳለን ማለት ነው። ሌላ ውዳሴ አምላክ የመልክ ስለሆነ የራሱ ውዳሴ አምላክ የሚባል ጸሎት አለ። ሌሎ መልካ ኢየሱስ፣ መልካ ማርያም ጸሎት አለ። የቅዱሳን መልካቸው ድርሳ ናቸዋል። እነዚህን ሁሉ እንደየ ፍቅራችንና እንደየ ውስጣችን አለ ማለት ነው። ይህን መጸለይ ያለብን ብለን አንዳንድ ጊዜ ከቅዱሳን ጋር ያለን ቃል ኪዳን በየግላችን የሚወሰንን የሚታመን ነገር ስለሆነ እነዚህን ሁሉ የመጸለይ ነው። በአጭሩ ግን ጸሎተ ማርያም ደግሞ የዕለቱ ውዳሴ ማርያም የዘወትር ጸሎትም ጸል አባታችን ወይ ብሎ ሲጀምርም ሲጨርስም አሳርጉ መነሳ የመጨሎት ሁሉ መጀመሪያ በስማም ነው አት ገጼ ብሎ ፊቴን እና መላ ሰውነቴም በትምህርተ መስቀል አማትባለሁ። በዚህም የመስቀል ቅርጽ ጠላት ዲያብሎስን ድል እነሳለሁ አሸንፍበታለሁ ብሎ በፊታችን በርቀትም በቅርብም የሚፈታተነን ርኩስ መንፈስ ከኛ ለማራቅ ፊታችን በትምህርተ መስቀል አማትበል የአብን የወልድን የመንፈስ ቅዱስ ስም በአብ በወልድ መንፈስ ቅዱስ ስም ማመናችንን ማረጋገጥ ይሄ ራሱ አንዱ የጸሎት አይነት ነው ማለት እንግዲህ ዋናው ነገር ቅድም እንዳልኩት እዝነ ልቦናችን እዝነ ሕሊናችን በውስጥ ባለን ፍጹም እምነት ለፈጣሪ ይደርሳል ብለን አንዲት ቃልም ጊዜን ስምንጠራባት ነገር ሁሉ ዋጋ አላት። ዝምብላ መሬት ላይ አትወርቅም ማለት ነው። ከዚህ ውጭ በሆነ ሃይማኖት ጎሎን በልማደ ነገር ወይም ደግሞ በአንደበት ብቻ ለሰው በሚሰማ ክርስቲያን ለመምሰል ጸሎተኛ ለመምሰል ብናነበንን ቅድም እንዳልኩት መዝሙረ መቶ ሃምሳ መዝሙረ ዳዊት ብንደግምም ወንጌላትን ብንደግምም ድርሳናትን ብንደግምም ይሄ ሁሉ ልባዊ ስላልሆነ ጸሎቱ ወይም ደግሞ በሌላ መጥፎ ምግባር ተሰማርተን እግዚአብሔርን የሚያሳዝን ነገር እየሰራ የታወቀ ከባድ ኃጢአት እያለብን በንስሃ ሕይወት ሳንነጻ ሳንቀደስ የኃጢአት ስርየት ሳናገኝ በድፍረት ብናደገው ይህም ቢሆን ከአፋዊ የተለየ ሌላ ጥቅም ሊኖረው የሚችል የጸሎት አይነት አይሆንም ማለት ነው። ጸሎቱን ለመስተቀይም ለመስጠቀይም ይውክፍት ቅድመ እግዚአብሔር የኃጢአተኛ ሰው ወይም ደግሞ የቂመኛ ሰው፣ የተበቃይ ሰው፣ የበደለኛ ሰው ጸሎቱ በእግዚአብሔር ዘንድ ተቀባይነት የላትም ይላል መጽሐፍ። ምንቁሳል ግን ጸሎት እጅግ ጠቃሚ ስለሆነ ከዚህ በፊትም ተናግረናል። ከያዝነው ጾም ጋርም አብሮ የሚሄድ የማይለይ የአንድ ሳንቲም ገጽታ የሚሆነው ጸሎት ነውና ስግደት ነውና ምጽዋት ነውና ልዩ ልዩ የትሩፋት ስራ መስራት ነውና፣ አምላከ ቅዱሳንን እግዚአብሔር ሁላችንም ለጸሎት እንድንተጋ ኃይሉንና ጽናቱን ያድለን። ወስብሐት ለእግዚአብሔር።